የታምቢና ሶፊ እንግዲህ ዛሬ በቡታጅራ ተገናኝተዋል ማለት ነው። ሶፊ ከየታምቢ ወይም ለምለም ጋር ሂዳለሽ ማለት ነው። አይስኪ በነገራችን ላይ አንድ ጥያቄ ያለ ለየታምቢ ማለት ነው። እንግዲህ አይታወቅም፣ ይሄ ቪዲዮ ይደርስሽና ልታይ ትችያለሽ። ሶፊ ትመጣለች። ሶፊ የተውፊቅ ሚስት አልሽ ማለት ነው እንዴ። የተውፊቅና የሶፊ ባልና ሚስትነት አለ እንደሆን ይባላል። እንደ ያረ ተይ የተንቢ አረ ቀለጣቱኝ፣ አንዳንዴ እና ዛሬ በቡታጅራ ፋፈካ ብላ የተንቢ እየጠበቀቻ ነው ማለት ነው። እንግዲህ ሶፊ ለሶፊ ያልተሰራ ምግብ የለም መቼም። እንዴ ሶፊ ምን ያክል ምግብ ትወጃለሽ ማለት ነው እንዴ! እንዴ ለሶፊ ብቻ ምንስም እኮ የተሰራ ምግብ እንዳለ ሱፍራው ሞልቷል ማለት ነው። የተንቢ ግን እኮ ጎበዝ፣ ጀግና፣ በጣም ታታሪ ልጅ በመሆኗ ግን በእርግጥ እወዳታለሁ። አሰላሙ አሌይኩም ወራምቱላ በረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የእኔ ቤተሰቦች እንደምን አላችሁ? በያላችሁበት የአላህ ሰላምታና እዝነት አይለያችሁ ለማለት እወዳለሁ። ውድ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሌ ቤተሰብ ተሆኑ ዘንድ በትህትና እናጠይቃለሁ ማለት ነው። ነባር ቤተሰቦቼ ደግሞ ቪዲዮውን ላይክ ሼር ያዳደረጋችሁ አበረታት ማለት ነው። ዛሬ ሶፊና የታምቢን በተመለከተ እንግዲህ ይዤላችሁ ከች ብያለሁ ማለት ነው። ዛሬ ነው የተለቀቀው ቪዲዮ የተገናኙት ዛሬ ነው ማለት ነው። ትኩስ በትኩስ ነው፣ በቃ ትኩስ እና ማሻአላ ተባረከላ የተቢ ጀግናናት ናት። ሁላችሁም የምታቋት የጧቷ የጥንቷ ከዩቲዩበሮች እንግዲህ በነበሯ የምናቃት ስታችናት ማለት ነው። እንግዲህ ዛሬ ከሶፊ ጋር ተገናኝተዋል ማለት ነው። ሶፊን ነቶሎ ቡታጂራ ብላ እንግዲህ ሂዳ ከሶፊ ጋር ተገናኝተው ደስ ብሏት የተቢ እና ሶፊያን በቡታጂራ ሽክ ብለው ይኖራል ማለት ይቅርታ፣ ተገናኝተዋል ማለት ነው። የተንቢ ደግሞ ሽክ ብላ ፏፈካ ሰበርቻቻ ብላን የጠበቀቻት ማለት ነው። ያልተሰራ ምግብ የለም የስዑድ ብትሉ የኢትዮጵያ ምግብ ብትሉ በቃ የተንቢ ዘጭ አለ ምግብ ሰርታ ነው የጠበቀቻት ማለት ነው። እኔ ምንድነው እንዴ፣ ይህን ያክል ሶፊ ምግብ ትወዳለች ማለት ነው እንደ ነው ያስባለኝ ማለት ነው ቪዲዮውን ሳይው ቪዲዮውን ሳየው ማለት በቪዲዮ ምግቡን ሳየው፣ እንዲህ ይህንን ያክል የሶፊ ምግብ ትወዳለች ማለት ነው። እንዲህ እንዲህ ምግብ የሚጠላ የለም በእርግጠርል፣ አይደል? በነገራችን ላይ ምግብ የሚጠላ የለም። ግን ይህን ያክል የምግብ አፍቃሪ ናት እንደ ዋው ነው ያልኩ። ከዚህ ቀደምም ፍቅረኛዋል በላችሁ። ያው እንግዲህ ኒካ ስራ ውስጥ እስካላየናቸው ድረስ ያው በፍቅረኛሞች ነው የምንጠራቸው፣ በጓደኛሞች ነው የምንጠራቸው፣ አይደል ከአንዋር ጋር በሆነ ነገር ተቀያየሙ እና ሰርፕራይዝ ላድረጋት ብሎ በኬክ ነው ሰርፕራይዝ ያደረጋት አይደለ እንዴ? ያ ነገር ገርሞኝ እያለ መልሶ ደግሞ የተቢ የአገር ጉድ ምግብ ሰርታ ስትጠራት ደግሞ እንደ ግርም ትናጫረብኝ እኔ ማለት ነው። በነገራችን ላይ አኗር በሆነ ነገር ተቀያየሙና ኬክ በቃ በኬክ ሰርፕራይዝ ላድርጋት ብሎ በኬክ ሲታረቃት እንዲህ ብዬን በቃ ግን ቪዲዮ አልሰራሁበትም። መስራት ፈልጌ ነበር ዘናፌታ እንዲትሉ ማለት ነው ግን ቪዲዮ መስራት አልተመቸኝም ነበር። አልፎኛል ያ ቪዲዮ ማለት ነው። ዛሬ ግን የታንቢ እንደዚህ ፏፈካ አድርጋ ስትጠብቃት ማለት ነው። አይ ሁለቱን ባንድ አስመርክዤ ለተመልካቾች ላድረስ ብዬ ነው ማለት ነው የመጣሁት። እንግዲህ ሶፊም ሻንጣዋን ይዛ ቀጫ ቀንቧ ከች ከች ከች እያለ ዛሬ በቡታጅራ አለሟን ትቀጫለኝ ማለት ነው። ፋፈካ ብላ የምሬ የተቢ ግቢ፣ እኔ በጣም ነው ደስ የሚለኝ የምር አይታችኋት ከሆነ ግቢዋ በጣም ወደ ላይ በቃ አረንጓዴማ ነው። ጉብዝ ናት ወደ ላይ በቃ ፈረንጅ በሏት፣ የተቢን ፈረንጅ በሏት። የፈረንጅ ግቢ ነው እንደዚህ የሚያምረው ፈረንጅ አረንጓዳማ ነገር አትክልት ምናምን ግቢያቸው ይወዳሉ። እና በቃ የተቢ እንደዛ ናት ማለት ነው። እና ደስ ይላል ግቢዋ በነገራችን ላይ እኔ እንደዚህ በቪዲዮ ቁጭ ብዬ ሳየው ቪዲዮ ስትሰራ እንግዳ ስትቀበል ምናምን ከግብ የሆነው እና እሷም ብለዋለች፣ ልክ እዛው ያለሁ ነው ቪዲዮ እያየሁ አይመስለኝም፣ ልክ እዛው ያለሁ ይመስለኝና በቃ እንትን እላለሁኝ ማለት ነው። እና እንግዲህ የተቢ እህታችን በጣም ጎበዝ ሴት ናት። እንግዲህ ሰው ለሚወደው በነገራችን ላይ ሰው የሚወደውን ሰው በልቶ የሚጠግብ አይመስለውም በነገራችን ላይ አይደለም እንደው ያው እየቀለድኳችሁ ነው። ምግብ አፍቃሪ ናቶ እያልኳችሁ ያው ወሬ ወሬ ስለሚያነሳው ቀልድም ቀልዶች ቀልድን ስለሚያመጡ ነው። ያኔ ጥሩ ሰው የዋ ሰው ሰው በልቶ ይጠግብ ስለማይመስለው የተቢ የምር እንጃ ያንን ጉድ ምግብ መቼ መቼ ሰርታ እንደጨረሰችው የራሱ ገርሞኛል። እንደ ለእንኮ ሰርገኛ አላደለ እና ሶፊ እንግዲህ እንኳን ደሳለች ከጓደኛሽ ጋር ከየተቢ ጋር ተገናኘሽ። የተቢ ሶፊን ምንጊዜም ነ የተሎ ትላታለች። እና ሶፊ ደግሞ ነገ ዛሬ እያለች አትሄድም፤ ምክንያቱም ከአዲስ አበባ ቡታጂራ ድረስ ሩቅ መንገድ እየመሰላት እየፈራ መንገዱ ማለት ነው። ዛሬ ግን በቃ የሸጣን ጆሮ ይደፈን ብላ በቃ በቡታጂራ ትገኛለች ማለት ነው። እና በቃ ሁለት ጓደኛሞች በጣም ደስተኛ ሁነው አሁን በየተንቢ ግቢ ይገኛሉ ማለት ነው። ትንሽ የተንቢ ደግሞ ያስቀየመኝ ነገር ቢኖር ምንድን ነው? ያልሽው የሶፊ ትመጣለች የቶፊቅ ባለቤት አልሽ። እንደ የቶፊቅ እና የሶፊ ባለቤትነት ቀረ መሰለኝ። እኮ እናንተ ደግሞ እኮ እነዚህ ትበሮች እኮ አያስተማምንም አንዳንዴ። ውይ ይሄ ድራማ እኮ አገር ያጠፋል፣ ይሄ ድራማ አገር ያጠፋል። እኔ ራሱ ድንገት ጫለው እንዴ የተቢ ምን ሆና ነው? ምን አይታ ነው? ገና ነው እንደዚህ ነገር ዝም ብለው እንደው ለተመልካሽ በቃ ጆሮ የማይደርስ ነገር ማድረስ እየፈለጉ ነው። ምንድን ነው? እኔ የምር በቃ ግርም ታጭሮብኛል። የተቢዬ በቃ ውሸት ከሆነ አንቺ ነገሮችን ማፍረጥ ትወጃለሽና ፍርጥ አድርጊ። አንቺ ጋ ውሸት የለም፣ ፍርጥ አድርጊ። የነሶፊና የነተውፊቅን ነገር ነገሬን ነገሬን እንደው አፍሽ ልፍ ብሎ አይቸብሻለሁ። የተውፊቅ ባለቤት አልሽ እንዴ እንዲልት ይቻልሽ እነዚህ ይሄ ነገር ነገር አለ። ፍርጥ አድርጊው ፍርጥ። አይ ሶፊ ቡታጂራ ሄደችው እኮ አይ ጉድ። እንግዲህ የተንብዬ የተደበቀውን ሁሉ ፍርጥ ልታደረግ ይሆናል አይታወቅም። እንጠብቃለን። ዝም ብላችሁ ጠብቁ ተመልካች። ገና ድራማ የያዘው ገና መብረጃ የለውም። እንጠብቃለን። ካላደለሽ ግን የእውነት የተለያዩ ከሆነ ግን የተንብዬ ከሳስተሻል። ኒካቸው ስለተቀደደ ኒካ የለለው ሰው ባልና ሚስት አይባልም፣ ሀራም ነው። በእናንተም ባላቅም በእናንተም ያው ሊሆን ይችላል። እና በሙስሊም የተለያየ ሰው ባልና ሚስት አይባልም፣ ሀራም ነው። እሷም የሌላ ናት፣ እሱም የሌላ እስከሆነ ድረስ ባልና ሚስት ተብለው አይጠሩም። ለማለት ፈልጌ ነው ማለት ነው። የተቢ ባለሙያ ናት። ያልሰራችሁ ምግብ የለም። ምግቧን ታብኔሉ ላይ ማየት ትችላላችሁ። እንግዲህ ሽርጉድ ብላ እንዴት እንደጠበቀቻት የተቢ እንግዲህ ታብኔሉ ላይ ማየት ይቻላል ማለት ነው። ውድ ቤተሰቦቼ እና እንግዲህ የተንብዬ እኔም ስመጣ እንደዚህ አድርገሽ እንደምጠብቅኝ ባለ ሙሉ ተስፋ ነኝ ማለት ነው። እኮራብሽ፣ አለሁ፣ ጠብቂኝ። የዛሬ ዓመት የታን እመጣለሁ። እኔ ያንን የአንችን ግቢ ሳልረግጥ አልሞትም። በጣም ነው ደስ የሚለኝ ፈልሸሽ እንድታደርጊኝ ማለት ነው። አዎ፣ ሰምተሻል። ይሄ ቪዲዮ ይደርስሽ እና ታይዋልሽ እና ውድ ቤተሰቦች ቪዲዮውን አበዛባችሁ። ሆ እንግዲህ ቪዲዮን ላይክ ላይክ ላይክ ላይክ ሽር አድርጉ። ደግሞ ቪዲዮን አይታችሁ ባካችሁ ላይክ አድርጉ፣ ላይክ አድርጉ። ወላይ ቪዲዮን ታውታላችሁ፣ ግን ላይክ የሚያደርግ የለም። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። ምክንያቱም ሀሳብ አስተያየታችሁን ለእኔ ይጠቅመኛል ማለት ነው። ውድ ቤተሰቦቼ ባይ ባይ አሰላሙ አለይኩም ረመቱላ ወበረካቱ።